አሰላሙ አሌይኩም ራህመቱላሂ ወበረካቱ። አማን ነው። እንዴት ናችሁ? ሰላም ነው። እንዴት ናችሁ? እኛ አለን አልሐምድልላ። ለከልምድ እየጠጣችሁ እየጠጠን ነው ማለት ነው። እና የሆነ ጥያቄ ጠይቃችሁ ነው እንግዲህ ድሮ አረብ ሀገር ሳትመጡ ስደት ሳትወዱ ምናምን ምናምን ከዚህ ሁላ ደረጃ ሳንደርስ ማለት ነው እንዴት ነበር ዶቃችሁ ነበረ? እንግዲህ መደበቅ ምናምን ምናምን የሌለው ኮሜንት ላይ ያስቀምጡልኝ። እኔን ደግሞ ነግራችኋለሁ። ይገርማቸዋል እኔ ተማሪ ያለው ቤተሰብ ጋር ያለው አሳ ምናምን የለም። እንግዲህ ግን ሪሞት ያለው በሪሞት ታታሽ ሱቁ ላይ ፎቁ በቃ በሶስት በአራት ሰራተኛ እና ግቢዬ በሪሞት የሚከፈት። በሪሞት እኔ ራሴ በሪሞት መከፍተው እንኳን እኔ ሰራተኞች በሪሞት እንጂ ሄደው ምናምን መተው ምናምን አይደለም። በሪሞት መከፈት በር ብዬ ዶዋ ሳደርግ ነበረ እና ላችኋለሁ እኔ እንጃ የልጅነት ዶዋው ኔ አላቅም። አሁን እኔ አረብ ሀገር መጥቼ ላችሁ በሪሞት ከፈታለሁ በሪሞት በሪሞት ነው የምከፈት እኔ ራሴ ማለት ነው። እንኳን በራቸውን የራሴ እንኳን በሬ በሪሞት ሊከፈት እኔ በሪሞት ይከፍቱኛል። አረቦቹ በቃ እንግዲህ አላህ ስብሃነ ወተዓላ የዘግየት ብሎ ሊያደርገው ይሁን አላውቅም። ግን እንግዲህ ወዲያ ባይዘገይብኝ ደስ ይለኛል። ያረኩት ዱዓ ቢያደርግልኝ አላህ በጣም ደስ ይለኝ ነበረ። ኢንሻ አላህ ባላረጃ ና ተስፋ አልቆርጥም። ይሆናል፣ ኢንሻ አላህ ይሆናል። አንድ ሰው ካልሞተ ያደረገው ድዋ ውድቅ አይሆንበትም። ሲሞት ብቻ ነው ርዚቁ የሚቆረጥ። አላህ ድዋ ያደረገው የማይኖርለት ምናምን ብዬ ማስበው በህይወቱ እያለ ግን እንሻላ አላህ የዱአ ያረግ ነው ነው ውድቅ አያረግብንም። እንሻላ እንደዛ ነው። እንግዲህ እንደዛ ነበር በሪሞት የሚከፈት እያለ እኔ በሪ ሞቃጭ ሲያረጉኝ ትንሹም ትልቁም ትልቅ ሰቲቤቱም ልጆቹ ከፍት ያደርጉኛል። እንዲህ ነው እንግዲህ። ለማንኛውም የእናንተን ደሞ አስተያየት ጻፉልኝ፣ አስተያየታችሁን እፈልገዋለሁ። ይህን ይመስላል እንደራ ዝበባችሁ አስንጣጣሻ ይሄ እና አስተያየታችሁ እንፈልጋለሁ። ላስተላለው ወዶች ይሄ ወዶች አስተያየታችሁ እንፈልጋለሁ። ኦኬ አላህ ዱዓችን ይቀበለን፣ እራሳችን ያስችለን። ከመዳን ቤት ወጥተን እራሳችን የምንችልበትን አላ ይፍጠርልን። ያ ረቢ ዱዓ አድርጉ። እንደኔ በሪሞት እንዳትከፈቱ። እንሻአላ ያላ ማሰላማ